በነገራችሁ ላይ ከኦርቶዶክስ ተዋሕዶ እምነት ውጭ ያለ እምነት ካጋንን የባሰ እምነት ነው። አሁን በተሰማው ዜና የቤተ ክርስቲያናችን የወንጌል አርበኛ የሆኑት አባ ገብረ ኪዳንን ዘብጥ እያለ መውረድ ሰፊ እንቅስቃሴ ተጀምሮ አለ። እስልምና ገዳይ ነው፣ እስልምና አራጅ ነው፣ ይገለል ለመጣ እንገላለን እያልኩ ነው። አስረግጭ ነው ምነት ነው በቀደደው ውሻ ይገባበታል ነው ምናምን ይላል የሀገሬ ሰው ውሾቻችሁን በስነ ስርዓት ተሠሯቸው። በተለይ ያበዱ ውሾቻችሁን ወሃቢያ በመባል ይታወቃሉ። ራሳቸውን ከእኛ በላይ ሙስሊም የለም ብለው የሚያስቡ። እጅግ ሲበዛ ክፎች በተለይ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል የማይራሩ የማይሳሱ። ይሄኛው እስልምና አራድ ነው፣ እስልምና አሸባሪ ነው ሲል ነበር። በሀገራችን ሁለት ትልልቅ ሃይማኖቶች አሉ እስልምናና ክርስትና። አሁን እንደምናየው ደግሞ ከእስልምና ውስጥ ታዞች ነን የሚሉ ሰዎች እየመጡ ቀይ መስመር ሲያልፉ እናያለን። ኦርቶዶክሳውያን ሼር ኮፒ ልን አድርጉልኝ፣ እባካችሁን። እነኚህ ሰዎች ለህግ መቅረብ መቻል አለባቸው። አክሱም ላይ ኦርቶዶክሳውያን ለምን ጠላ ይለብሳሉ ነው አልገባኝም። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁ ሆን ሚዲያ ቤተሰቦች እንደምናላችሁ እንደምስቆያችሁ ነኝ አለው እግዚአብሔር መስገን በያላችሁ። ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን፣ በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ እንግዲህ የምንመለከተው ኦርቶዶክሳውያን በጣም እጅግ የምንወደውን አንድ ቀን እንኳን ከአፉ ስህተት እንዳይወጣ በጥንቃቄ የሚናገረውን እጅግ አስተዋይ የሆነውን ኦርቶዶክሳዊ ወንድም ላይ ከፍተኛ ዘመቻ ተከፍቶበታል። እንደምታዩት እና እንግዲህ እናጠፋለን እያሉ ይዝጠቱ ይገኛሉ። ድሮም የሚፈልጉት ይህን ነበረ። ያላለውን ብልሃል በማለት ትናንት በእንባ ፍቅራችንን የገለጽንበትን አንድነታችንን ያሳየንበትን ጉዳይ ለማደፍረስ ለማፍረስ ቀን ከሌሊት ሳይታክቱ ጥላቻ ለማስፋፋት ሲሰሩ እያየን እየሰማን እንመለከታለን። እርግጠኛ ነኝ በጣም ብዙዎቹ የልጁን ሀሳብ ይደግፉታል። አው ዋህብያ ገዳይ ነው ብሏል የተከበረውን ግን የእስልምናን የገለጸበት መንገድ እጅጉን በጣም እጅግ በሚለይ ሃይማኖት ውስጥ እንኳን ካሉት ለየት ባለ አመለካከት ከፍ ከፍ አድርጎ ነው የገለጸው እና ነገር ግን ከአራጆች ግን የተሰለፉ ሰዎች ዛሬም በዚህ ኦርቶዶክሳዊ ወንድም ላይ ከፍተኛ ዘመቻ ከፍተዋል። እኛ ኦርቶዶክሳውያን ደግሞ ከወንድማችን ጎን እንቆማለን፣ እንቁም ማለት እወዳለሁ። በዚሁ አጋጣሚ ጥሬ ማስተላለፍ እወዳለሁ። እሱ የተናገረውን ሰምተን እነሱም የተናገሩትን እንሰማለን። በሀሳቡ ላይም የራሳችን ሀሳብ የምንሰነዝርበት ይሆናል። ሌላኛው በተጨማሪ ደግሞ አባታችን ረሰ ሊቃውንት አባ ገብረ ኪዳን ሊታሰሩ ነው የሚል መረጃ እየተሰራጨ ይገኛል። ና እውነት አባታችን አባ ገብረ ኪዳን ሊታሰሩ ነው? ምንድነው ጥፋታቸውን የሚለውን የምናየውናል ማለት ነው። ወደ መጨረሻ ላይ ነገር ግን ከዚህ ከወንድማችን ጉዳይ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 ይህን ደሞ ምላችሁ፣ ያለ ማስረጃ አይደለም። በስሜት ተነስቼ አይደለም። ማስረጃ አለኝ። ከአንድም ሁለት ሶስት፣ ማለት ነው። የመጀመሪያው ማስረጃዬ አይኤስአይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው። ይሄ አይኤስአይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራ ወይንም የሚያምነው በዋሃብያ አስተሳሰብ ነው። ሁለተኛው ማስረጃዬ ቦኮሀራም ነው። የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኒው ግሩፕ ማለት ነው። አሸባሪ ግሩፕ ቦኮ ሃራም ይህ ግሩፕም ዋሃብያ ነው፣ ዋሃቢያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት የምናቀው አልሸባብ ይህም ዋሃብያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኒዎች፣ አላሁ አክበር እያሉ የሰው ልጅ እንደበግ አጋድሞ የሚያርዱ ስለሰው ልጅ ነፍስ ቅንጣት ታክል እንኳን የማይራሩ አረመኒዎች ናቸው። አያቹ፣ እነዚህ አረመኒዎች ናቸው ራሳቸውን ዋሃብያ ብለው የሚጠሩ እንደነ አይኤስ አይኤስ እንደነ ቦኮ ሀራም እንደነ አልሸባብ አይነቶች ናቸው እስልምናን አራጅ፣ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው። እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሐጂ ሙፍቲ ናቸው ለኔ ምስክሬ ስለዚህ እስልምናን ከወሃብያዎች አንጻር ከአርመኒዎች አንጻር ሳይሆን ከምንወዳቸው አባታችን ከነሐጂ ሙፍቲ አንጻር እስልምናን እንድትመለከቱ ስል ነው ይህን ቪዲዮ የሰራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። ምንም የእምነት ልዩነት ቢኖረንም ማለት ነው። ሀገራችን ኢትዮጵያን ሰላም ያደርግልን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ኦኬ ጋይስ፣ እንደሰማችሁት ነው ይህ ወንድም የተናገረው ሙሉ ቪዲዮ ይህን ይመስላል ማለት ነው እግዚአብሔር ላችዋለሁ ይህ ወንድም አንድ ቀን እንኳን ተሳስቶ ብቻ ለማስማማት ይሞክራል እንጂ፣ አንድ ቀን የሆነን ወገን ደግፎ የሆነ ነገር ሲያቅላላ አይቼው የማላቅ የሶሻል ሚዲያ ተጽዕኖ ፈጣሪ ለኔ ማለት ይህ ኦርቶዶክሳዊ ወንድም ነው። ሁሉንም እኩል የሚያይ ሀገሩን የሚወድ ፍቅር ሁሉ ጊዜ የሚሰብክ ጥላቻን የሚጸየፍ ወንድም ማለት ይህ ወንድም ነው። እንደሰማችሁት በምን አይነት አንግል ከፍ ከፍ እንዳደረገውና እንደገለጸው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 አንድን ሃይማኖት ያለምንም ማስረጃ ገዳይ ነው አራጅ ነው ማለት በጣም የመዳፈርና የማዋረድ ተግባርን ይመስለኛል። ስለ ሃይማኖቱ ጥልቁ ሳቅ እንዲሁ በደፈና መሳደብ ማንቋሸሽ በህግ የሚያስቀጣ ተግባር ነው። እሱ የሌላ እምነት ተከታይ እንደመሆኑ መጠን ሌላን ሃይማኖት ማዋረድ አስነዋሪን ተግባር ነው። ስለ አቂዳው ሳቅ ውሃቢ መጥፋት አለበት ብሎ መናገሩ ብቻ ለህግ መቅረብ አለበት። ሁላችሁም ይህ ቪዲዮ ሼር ኮፒሪንግ በማድረግ አደርሱት። ኦኬ ጋይስ፣ እንደሰማችሁት ነው። በጣም ብዙ እንደዚህ ያሉ ተቃውሞዎች በዚህ ወንድም ላይ ኦርቶዶክስ ወንድም ላይ እየተስፋፉ ይገኛሉ። በጣም ብዙ ቪዲዮዎች አሉ፣ ማስደምጣችኋናል ነገር ግን ይህን ከሰማን በኋላ ነገር ግን ይሄ የኛ ኦርቶዶክሳዊ ወንድም ምኑ ጋ ነው ሰዘቱ የሚለው፣ እሱ ንግግር የሚያግዝ ከነሱ ከመምህራቸው እነኚህ ዋሃብያ የሚባሉት የተወገዙ እንደሆኑ እስልምና እንደማይወክሉ ከነሱ ከራሳቸው መምህር የተናገረ አንድ መምህር አለ። እሱን ነው አስደምጫችሁ እንመለስና፣ ከዛ የሌሎቹ ስንሰማ ግልጽ ይሆንላ ማለት ነው። እነሱ መሆን እንመለስ። እንደ ዋሃብያ ጥላት በአለም ለሙስሊሞች የለም፣ የለም፣ ዛሬም የለም፣ ነገም የለም። መስጂዱም ኢማሞቻችን ሊያስወጡ ስለሆነ ይሄ ኢማም ማህበርም ከሰራ ይገር ረግጦ አንድና አንድ ቁጥር ጥላት ሆነው ወሃቢያ ላይ ሊሰራ ይገባል። ስለዚህ አንድ ቁጥርና አንደኛ አጀንዳ ሊሆን የሚገባው የወሃቢያ አጀንዳ ነው። ስትወጡ አስተምሩ፣ ህብረተሰቡን አንቁ፣ ወጣቱን ከጎናቸው አሰልፉ። ቅቤ እየቀባባን አንሂድ። አላህ የምር ሰዎች፣ አላህ ያድርገን ለማለት ነው። ወሰላም ዐለይኩም እኛ ውስጥ ያሉ ወሃቢዎች እኛ ውስጥ ያሉ ወሃቢዎች አሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛም አናስቀጥላቸውም። ኦኬ፣ እንደሰማችሁት ነፍሲ ማርና በእንደዚህ አይነት መልኩ መምህሩም ጭምር እንዲሁም የሞቱት ሀጅም ጭምር እስልምና እንደማይወክሉ በግልጽ እየተናገሩ ነው ያሉት። ታዲያ የዚህ ወንድም የዚህ ኦርቶዶክሳዊ ወንድም ምንድነው ጥፋቱ? ጥያቄ ምልክት እንሂድና፣ አሁን እያንዳንዱ እየተናገሩ ያለውን ነገር የማስደምጣቸው ይሆናል። እስልምና ገዳይ ነው፣ እስልምና አራጅ ነው። አዎ እኛ ሙስሊሞች አራጆች ነን ማለት ግድ ይለናል ለዛውም ለአረፋ ለአረፋ በግ ነው የምናርገው፣ በግ ከዚህ በኋላ ግን ይሄን አዳምጥና ተመለስእተእትእመ አሁን የሰማችሁት ጥይት የሚንጣጣው ለሙስሊሞች ነው። ስለዚህ ዝም ብለህ ኦኬ፣ እንደሰማችሁት ያው ሙሉ ሀሳቡን መስማት አልፈለገም መሰለኝ። ይሄ ደግሞ ቆረጥ አድርጎ ብቻ የሚፈልገውን ፓርት ተጠቅሞ እንደዚህ ያለ ትችት እያስተናገደ ነው ያለው። እሺ፣ ለእናንተ ከሆነ ማን ነው የሚያንታታው ጥይቱን? ይሄን ጥያቄ ልትመልስልን ትችላለህ? እንቀጥልና ለስማስ ነው እኛ ሙስሊሞች መሞት ብቻ ነው ያለብን ወይንስ መግደልም አለብን? ሊገለል ለመጣ እንገላለን እያልኩ ነው። አስረግጬ ነው ምናገር ከዚህ በኋላ ስትገለው ሙስሊም ሊገልህ ሲል፣ ወሃብያ አይሰራም አባቴ። እኛ ሙስሊሞች ከዚህ በኋላ ስም አንፈራም። በገደላችሁ ልክ እንገላችኋለን። እንከባበር። ጅብ በቀደደው ውሻ ይገባበታል ነው ምናምን ይላል የሀገሬ ሰው ጉዳዩ የጠላት የጠላት ወዳጄ ነው ሆኖብህ እንጂ የምር ስለ እስልምና ተጨንቃህ አይደለም እ በእስልምና ውስጥ ያሉትን የውስጥ አቂዳና መንሃጅ ልዩነቶችን የመተንተን እውቀትም ሆነ መብት የለህም። ይልቁንም እነዚህ ልዩነቶችን ከዓለም አቀፍ ሽብርተኝነት አይሴስ ጋር በማገናኘት ከውጭ ሆኖ የመከፋፈልና የጥላቻ አጀንዳ ማስፈጸምን ነው እያሳየህ ያለው። የሚገርም ተንኮል የተሞላበት አካሄድ ነው የሄድከው ማልንገርክ ይሄ አይስ አይስን ውሃብያም ከእስልምና ጋር እኩል አይደሉም። ይህ የልጁን የግል ጥላቻ ሽፋን እንጂ የሃይማኖትን እውነት አይደለም። የእኛ አመለካከት ልዩነታችን የውስጥ ጉዳዮቻችን ናቸው። የሽብር ቡድኖች ደግሞ የአለም አቀፍ የጸጥታ ጉዳዮች ናቸው። ለእስልምና ያለህን ጥላቻ መግለጽ ተንኮል እንጂ ሌላ አይደለም። እናንተ ሰሞኑ ደሞት ክፍልፍል ብላችሁ ያላችሁ ሙስሊሞች ደግሞ ስሙኝ፣ ውሾቻችሁን በስነ ስርአት እሰሯቸው። በተለይ ያበዱ ውሾቻችሁን በስነ ስርአት እሰሯቸው። አንዳንድ ውሾች ስላሉ ማለት ነው። ሙስሊም ያልሆነውም ዋህብያን ተጠንቀቅ ይልሃል። ሙስሊም ሆነውም ደግሞ አሽቃባጭ የሆነ አሸርጋጁ ሙስሊም ውሀብያን ተጠንቀቅ ይልሃል። መንግስት በፈጠረው ፕሮፓጋንዳ ውስጥም ደግሞ ውሀብያን ተጠንቀቅ ይልሃል። ይሄ የተሳለው ውሀብያ የተባለው አካል ወይም ስብስብ ማን ነው ብዬ ለረጅም ጊዜ አስብ ነበር። አሁን ግን አንድ እርግጠኛ የሆንኩበት ይሄ ውሀብያ ተብሎ የሚሳለው ነገር አንደኛ የማያሽቃበት ሙስሊም ነው። ውሀብያ የሚባለው የማያሸርግድ በተውሒዱ የማይደራደር ከተለያዩ ሱሳሶቾች የጸዳ በሃይማኖቱ የሚኮራ ቀና ብሎ የሚሄድ ሃይማኖትን የማያስደፍር የሌሎችን ሃይማኖት የማያነካ ግን የማያሽቃበተው ሙስሊም ወሃቢያ ብለው ይጠሩታል። ተግባባን አለ ይህ ቁድሩ በአጼዎች ጊዜ የነበረው ከኔ የበላይ ልሆን ከኔ እኩል የሚሆን ማንም የለም እኩልነት ለእኔ ውርደት ነው ብለው ሲያስቡ የነበሩት ሰዎች አስተሳሰብ ነው። ያንን ከፈልጋችሁ ወደኋላ መመለስ ትችላላችሁ። አሁን ላይ ግን የሚያሽቃብጥ ሙስሊም፣ የሚያሸረግድ ሙስሊም የለም፣ ሊኖርም አይችልም። ካለም ደግሞ የሚጎዳው ራሱ ነው፣ የሚጎዳው ራሱ ነው። ማንንም ሊጎዳ አይችልም። ተግባባን አደለ። ለዚህ እኔ ለዚህ ተራ ግለሰብ እንደው እንደ ማሳያ ፎቶን አመጣሁት እንጂ መልስ ለመስጠት አደለ። እኔ ፐርሰናሊ ከዚህም በፊት ቪዲዮ ሰርቶብኝ ሼር አድርገውልኝ ዝም ብዬ ነው ያለፍኩት። ጽድት ያለ መሀይም ነው ልጁ። ተውት፣ እሱ ላይም ቪዲዮ አትስሩ። ነገር ግን እኔም የማላሽቀብጥ የማላሽረግር፣ በሃይማኖቴ በተዋሕዶ የማልደራደር ውሃብያ ነኝ። እናንተ የሳላችሁት ውሃብያ ማለት ነው። አንዴ እንዳታሳልፉት ይሄ ቪዲዮ ለኢትዮጵያ ሃይማኖት ተቋማት ጉባኤና ለመጅሊስ መድረስ አለበትና በደንብ ሼር ኮፒ ሊንክ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ የነዚህ ሁለት ሰዎችን ቪዲዮ በሰሞኑን ሰምታችኋል እኔ መድገም አይጠበቅብኝም ይሄኛው እስልምና አራጅ ነው እስልምና አሸባሪ ነው ሲል ነበር ይሄኛው ደግሞ ሀጂ ሙፍቲ እንኳን ሞቱ ተደስቻለሁ ብሎ እጅግ የሚያስነውር ተግባርን ሲያሳየን ነበረ። ሁለቱም ግለሰቦች በህግ የሚያስጠይቅ ስራን የሰሩትና ለህግ መቅረብ አለባቸው። በኢትዮጵያ ህግ መሰረት የሞተ ሰውን ክብር የሚነካ ነገር መናገርም ሆነ ድርጊት መፈጸም እንደሚያስጠይቅ በደንብ ሁላችንም እናውቃለን። ይህኛው ደግሞ ለእስልምና ያለውን ጥላቻ ለመግለጽ ሊቢያ ድረስ ተጉዞ ስለ አይስ እያወራ ነበር። እውነት ለመናገር አሸባሪዎችን ለማውገዝ ሊቢያ ድረስ መጓዝ አይጠበቅብንም። በኢትዮጵያ ውስጥ ይህንን የሚፈጽሙት እነማን ናቸው? ሙስሊሞች አሸባሪ ናቸው ሲል ተደምጠዋል። ከሳምንት ከሁለት ሳምንት በፊት መስጊድ ውስጥ ገብተው የኢስላም አስተማሪዎችን የገደሉት ሙስሊም አልነበሩም። አሁንም ቢሆን ሙስሊም ሴት ተማሪዎች ራቆታቸውን ካላየን አይማሩም ብለው ያባረሩትም ሙስሊሞች አይደሉም። ከአመታት በፊት በጾም አንጀታቸው በጥይት ጾማቸውን ያስፈቷቸው የጎንደር ሙስሊሞች እንደዛ ያሰቃያቸውም ሙስሊሞች አልነበሩም። ሞጣ ላይ ከአመታት በፊትም ቢሆን መዝሙር እየዘመሩ መስጊድ ያቃጠሉት የሙስሊሞችን ንብረት የዘረፉትም ሙስሊሞች አልነበሩም። ከብዙ አመታት በፊት ከአስር ሰላት በኋላ ብቻ በአንድ ቀን ውስጥ ከ20 ሺ በላይ ሙስሊሞች በቦሩ ሜዳ ላይ የታረዱት የተገደሉትም፣ እነዛን የገደሏቸው ሙስሊሞች አልነበሩም። ከአመታት ከብዙ አመት በፊት 240 ሺ ሰዎች ወታደሮች፣ የታጠቁ ሰዎች ሙስሊምን ለመግደል ሲጓዙ በኢማም አህመድ አልጋዚ በ12 ሺ ብቻ ወታደሮች የመከቷቸው እነዛን ሙስሊሞች ለመግደል የሄዱት 240ሺ ሰዎችም ሙስሊሞች አልነበሩም። ስለዚህ ማን ነው ገዳዩ? ማን ነው አሸባሪ? ይሄ ግልጽ ነው። በየመሸታ ቤቱ በየጫካው የወጣ ስም ነው የሙስሊሞች ገዳይነት በየመጠጥ ቤቱ የሚመሰከር ቢሆንም እውነታው መሬት ያለው ግን ከዛ ተቃራኒ ነው። እነዚህ ሰዎች በሃይማኖት ላይ ትልቅ ገደብን፣ ድንበርን አልፈዋልና የኢትዮጵያ ህግ ሊጠይቃቸው ይገባል። ሙስሊም ሆናችሁም ሆነ ሃይማኖት ሲነካ የማትወዱ በሙሉ ወይም ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያረጋችሁ አዳርሱት። ሀሳብ ካላችሁን ኮሜንት ላይ አስቀምጡ። ኦኬ። እዚህኛው ወንድማችን ላይ ሁለት ሀሳቦች ተንስ ተገኝቷል የመጀመሪያውን ግለሰብ ካንተ ቀድመን እኛ ኦርቶዶክሳውያን፣ እያደረገ ያለውን ነገር የምን ሃይማኖት ተከታይ እንደሆነ አናቅም፣ ነገር ግን እያደረገ ያለውን ነገር መላው ኢትዮጵያውያን ሲቃወሙ የነበረ ግለሰብ ነው። ወደ ሁለተኛው ንግግር ደግሞ ስንመለስ ወንድማችን ጋር አያይዘ እየተናገርክ ያለኸው ነገር እነኝህ ሁሉ ጥቃቶች እየደረሱባችሁ ያለው ነገር ላይ ልክ እየፈረድክ እንደሆነ ነው የሚያሳየን ንግግር ማለት ነው። ስለዚህ ያደረጋችሁ እናንተ ናችሁ ነው ማለት የቀረ እንጂ ኦልሬዲ እንደዛ ነው ሃሳብህና ስለዚህ ምንድን ነው ማስረጃ፣ ተጨባጭ ማስረጃ ምንድን ነው? እባካችሁ ያላያችሁትን ነገር እየመጣችሁ የሆነ ነገር ሁሉ በተፈጠረ ቁጥር ክርቢት እየጫራችሁ ህዝቡን ለማባላት የምትሞክሩት ነገር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

የኛን አስተምህሮት የተቀበለ ሰው ፈለሁ ማለና ለኛ ያለን ሁሉ ለሱ አለው ወመለም ወመን ለም ይድኹል ፊ ዳዕወቲና የኛን አስተምህሮት ያልተቀበለ ሰው ፈሆ ካፊር ይሄ ሰው ሙስሊም አይደለም ደሞ ሐላል ነው መግደል ትችላላችሁ ይላል በዚህ መመሪያ ስንቱን ገለውታል እኛ ሙስሊሞች ነን እንዴ ይሄን መመሪያ ያወጣ ነው ለምን ታስመስላላችሁ ወሎ ውስጥ በሻህኑሩ ኢማም ላይ የፈጸማችሁትን በደል አረሳ ነው እኮ በጭካኔ አይደል እንዴ የገደላችኋቸው ህዝብ ይመሰክራል የነ ጀውሃር ሐሰንን አረሳ ነው እንደ እባብ ቀጥቅጣችሁ የገደላችሁት። አንዳንዴ የሐቅ ባልተቤቶች ዝም ሲሉ በጡን ላይ ያለ ሰው ሐቅን የያዘ ይመስለዋል። ያኺ ዝም ማለት መሸነፍ ወይም መልስ ማጣት አይደለም። አላኩል ያህል ምንም ማስመሰል አያስፈልግም። ይሄ ወገናችን የተናገረው ሐቅ ነው። አንዳንዴ የተወዛገባችሁ ያላችሁ ሙስሊም ወንድሞቻችንም ልትነቁ ይገባል። ከወሃቢያ ጋር አይደለም ባስተምህሮታቸው፣ በምንም ነገር አንድ መሆን አንችልም። ከዚህ ልጅ ፎቶ ሥር ገብታችሁ መጅልስ ካለይ መያያዝ አለበት። መጅሊስ ካለ ምናምን እያላችሁ የምትለፈልፉ ጥንብ ዋሃብያዎች፣ እኛ ሙስሊሞች ከሱ ጎን ነን። ዋሃብያ አራጅና ገዳይ፣ እስልምናን የማይወክል እስልምናን ወገን አድርጎ የእኛን ባንዲራ ለብሶ በእኛ ባንዲራ የሚጫወት ሙስሊሞች መሳይ ጥንብ ካፊር ናችሁ። ከልጁ ጎን ነን እኛ ሙስሊሞች። እናንተ ሙስሊም አይደላችሁም፣ እስልምናን አትወክሉም። ገዳይ ናችሁ። ገዳይነታችሁን አሳይታችሁናል። ጥንብ ናችሁ። ይሄ ሲያንሳችሁ ነው። ጥንብ ውሃብያ፣ ጥንብ ካፊር ናችሁ። የምታመጡት ነገር ካለ አምጡ። አንድ ሰው ምንም የሚያመጣው ነገር የለም። እኛም ከልጁ ጎን፣ ምንም የምታመጡት ነገር የለም። ኦኬ፣ እንደሰማችሁ ትክክለኛ ሃይማኖትን የሚከተሉ እኛም የምንወዳቸው እነኝህን አካላት ብቻ እንደሆነ በዚሁ አጋጣሚ እኛም ልንነግራችሁ እንፈልጋለን። እና እባካችሁ ቢቻል ከዚህ ወንድም ላይ ዘወር ገለል ፈታ አርጎት የወንድማችን ማኑ ምንም አይነት ጥፋት የለበትም። እየተናገር ያለው የናንተ ሃይማኖት አባቶች እየተናገረ ያለውን ነገር ነው። ምንም አይነት ተጨማሪ ነገር የተናገረው ነገር የለም። ከወንድማችን ላይ ለቃቃ አርጎት ፍቱት። በሀገራችን ሁለት ትልልቅ ሃይማኖቶች አሉ፣ እስልምናና ክርስትና። አሁን እንደምናየው ደግሞ ከእስልምና ውስጥ ኡስታዞች ነን የሚሉ ሰዎች እየመጡ ቀይ መስመር ሲያልፉ እናያለን። እስኪ እንደው መቃንኪስ ነኝ ኢየሱስ ዮኪን ጂሰስ ጀራማ ኢየሱስ

የእስልምናን ሃይማኖት ይወክላሉ ብዬ አላስብም። ግን ሙስሊሞች፣ አንዳንድ ስለ ሃይማኖታችሁ የሚቆረቆራችሁ ሰዎች፣ ሃይማኖታችሁ የምትወዱ ሙስሊሞች ግን እስልምናችሁ የምትወዱ ሰዎች ግን እነዚህ ውርጋጦች ወጥተው በተናገሩት ልክ የእናንተም ሃይማኖት ሊቀል ይችላል። ስለዚህ ካልነካችሁ አትነኩምና ነክተው ሊያስነኳችሁ ስለሆነ እነኝህን ሰዎች አደብ እንድታስይዟቸው እንፈልጋለን። መጀመሪያ የማንም ውርጋጥ እረኛ አንድ ቂጡን ያልጠረገ ወጥቶ አንተ ማነህ ሲባል ኢየሱስ ክርስቶስ ነኝ ብሎ ተናገረ። አያችሁ፣ መስመር ያለፈ ቀይ መስመር የረገጠ ንግግር ነው ይሄ። ይሄንን ደግሞ ዝም ብለን ልናልፈው አንችልም። አየ ስለዚህ ለማል ላለመነካት የምትፈልግ ከሆነ የሰውን ሃይማኖት አትንካ። ላውም የተከበረን ሃይማኖት ክርስትናን፣ ኦርቶዶክስን ማለት ነው። ኢየሱስ ክርስቶስ ነኝ ብሎ ስምህ ማን ነው ሲለው ኢየሱስ ክርስቶስ ነኝ ብሎ ነው የተናገረው። የማ የኢትዮጵያ እኔ ምንም የማልችል ምንም ነኝ ብሎ ኢየሱስ ክርስቶስን በዚህ መንገድ እያቃለለን የተናገረው ከዚህ በፊት ብዙ ተብሏል። በእናንተ ኡስታዞች በጣም ብዙ ዛሬኛ ልንደግሞ የማንችለው ንግግር ተደርጓል። ያ ዝም በማባል ነው። ዛሬ እንደዚህ አይነት ውርጋጦች ወጥተው ደግሞ እንደዚህ እየተናገሩ ያሉት ማለት ነው። ቀይ መስመር እረፉ። አሁንም እረፉ። መከባበር ነው የሚሻለው። ተዉ። ኦርቶዶክሳውያን ሼር ኮፒ ሊንክ አድርጉልኝ፣ እባካችሁ እነኚህ ሰዎች ለህግ መቅረብ መቻል አለባቸው። ሴራቲ ዲያቹ ቀቡጀሬንቱ ኒን አከ ሀገን ከነቲናፈን ሀፉን ቀበን ሴራቲ ዲያቹ ቀበን ለህግ መቅረብ መቻል አለባቸው። ቀይ መስመር ነው። እግዚአብሔር በሚያውቀው በጣም ንቀት እኮ ነው። በጣም ንቀት አባቶቻችንም ተንቀው አስንቀውናል። አልፈው ተርፈው ጸበደላላ እኮ ነው። አሁን እየፈተ እየተፈለገኩ ያለው ጸበደላላ ነው የሆነው እንዴት ነው? እኔ ኢየሱስ ክርስቶስ ነኝ ስንት ሚሊዮን የሚከተለውን ሃይማኖት በዚህና ለማጣጠልና ለማጠልሸት ወይም ደግሞ ለማሳነስ በዚህና ክሬት የሄደበት ነገር ይሄ በመንግስትም ሊታይ የሚገባው ነው። በነገራችን ላይ እንደ ሀገር ጸብን ለመቀስቀስ እንደ ሀገር ሀገር ሰላም እንዳትሆን ለማድረግ የሚደረግ ስራ ስለዚህ እነኝህ ሰዎች ለህግ መቅረብ መቻል አለባቸው። ትክክለኛ ሃይማኖተኛ የሆኑ እስልምናቸውን የሚወዱ ሙስሊሞችን ቢሆኑ እንኳን ይህንን ነገር ተቃውማችሁ እነኚ ሰዎች ለህግ እንዲቀርቡልን ልታደርጉልን ይገባል። ይህ ከመስመር ያለፈ ነው። ከዚህ በኋላ ደግሞ የሚመለሰው ሪቬንጁ ምን ሊሆን ይችላል ብላችሁ አስቡ። ይሄ ነገር እየተስፋፋ ሄዶ ሌላ ችግር ነው ሊፈጥር የሚችለው። በአካችሁን አካውንቴን ኮፒሊንክ አድርጉልኝ ሼር አድርጉና ለሚመለከተው አካል ድረስ እነኚህ ሰዎች ለህግ መቅረብ መቻል አለባቸው። ሴራት ህዲያተን እንደዚህ ያሉ ግለሰቦችን ደግሞ ብትቃወሙ ሁሉ መልካም ነው ብዬ አስባለሁ። እንደዛ ለማስማማት የሚሞክረውን ግለሰብ ከማቃወማቸው በፊት እንደዚህ ያለ ውቀት ዝም ብለው ሃይማኖትን ለሚዘረጥጡት አካላትን ሀሳብ ሰጡባቸው ምን ችግር አለ? ስለዚህ የራሳችን ሃይማኖት ማንጸባረቅ እንችላለን። ግን እንደዚህ ደግሞ ያሉትን ሰዎች ዝም አትበሏቸው። አሁን በተሰማው ዜና የቤተ ክርስቲያናችን የወንጌል አርበኛ የሆኑት አባ ገብረ ኪዳንን ዘብጥ እያለመውረድ ሰፊ እንቅስቃሴ ተጀምሯል። ይህንን የሚያደራጁት ሐሰተኛ ነቢያቶች ሲሆኑ እያንዳንዱን ያቀዱትን ነገር በማስረጃ ደግፌ አሳያችኋለሁ። ሲሆናችሁ በሙሉ ይህን ቪዲዮ ላይክ፣ ሼር በማድረግ ለሌሎችም አዳርሱት። ችግር በመያዝ አባ ገብረ ኪዳንን ዘብጥ እያለመውረድ የተጀመረው ሩጫ ከጀርባው ብዙ አጀንዳዎችን ያነገበ ስለመሆኑ ትጠራጠራላችሁን? ግዲያውንስ ልብ ብላችሁ አድምጡኝ። አባ ገብረ ኪዳን በቪዲዮ መግቢያ የተናገሩት የንግግር ሙሉ መብታቸውን በመጠቀም ነው። ይህም የማንንም ቤተ እምነት ስም ጠቅሰው እስካልጠሩ ድረስ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውጭ ያለው የትኛውም የሐሰተኛ ነቢያቶችና መናፍቃኖች ዶክትሪን እየጋኔን ነው ደግሞ አለው። አዎን እየጋኔን ነው። ይህ ክስም የተቀነባበረው ለባለስልጣናቱ እጅና ጓንት የሚሆኑት ሐሰተኛው ነብዩ ዮናታን እና እዩ ጩፋ ሲሆን ውድ ኦርቶዶክሲያን የኦርቶዶክሲያንን መታሰር በጋዜጠኛ ነጋሽ ቀዳዳ በተዋሕዶ አርበኛ ባሮክ በሌሎችም ወንድሞች ሳቢያ እስራቸውን ኖርማላይዝ እንድናደርገው በጭንቅላታችን ላይ እየሰሩብን ነው። በኋላም ያው አሁን እንደጀመሩት ወደ አበው አባቶቻችን ይበጡብናል። ለቤተ ክርስቲያን አላኝታ የሆኑ ልጆቿን በማሳደድ ዶክትሪን ለማጥፋት የሚቻላቸውን በሙሉ እያደረጉ ይገኛሉ እና ኦርቶዶክሲያን ከምንም ጊዜውን በላይ አንድንሆን እንተጋገዘ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ሰሞን እንደዚህ ያለ መረጃ እየተሰራጨ ይገኛል። እውነት አባታችን እግዚአብሔር ይጠብቅልን። ምንም ቢሆን ደግሞ ከሃይማኖታቸው ጎን ነቅነቅ የማይሉ ለሃይማኖታቸው እጅግ ጠንክረው የሚሰሩ ሌት ከሊት ኦርቶዶክሲያን የሚያነቁ እጅግ የምንወዳቸው አባታችን አባ ገብረ ኪዳን ለሚበጠባቸው ችግር ሁሉ አሚን ብለው የሚቀበሉ አባት ናቸው። እኛም ከአባታችን ከአባ ገብረ ኪዳን ጎልቆም ይገባል እያስባለሁ በነገራችሁ ላይ